ሰላም፣ ጤና ይስጥልን። የደቦ ሚዲያ ተከታታዮች እንደምናላችሁ። የሊጎሬ ቅድመ ጨዋታ ዳሰሳችን ከይሳት ጀምሮ ወደ እናንተ የሚደርስ ይሆናል። የአስራ ሶስተኛ ሳምንት የኢንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ዳግም የሚመለስ ይሆናል። እሱን የተጠባቂ ጨዋታዎችን ጨምሮ የተለያዩ ጨዋታዎችን ምን አዲስ ነገር አለ የሚለውን ጉዳይ ወደ እናንተ የምናደርስ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክና ኮመንት በማድረግ አጋርነታችሁን እንድታሳዩን እንላለን። የአስራ ሶስተኛ ሳምንት የኢንግሊዝ ፕሪሚየር ሊግ ጨዋታዎች በሳምንቱ መጨረሻ ነገ እና ከነገ በስቲያ የሚካሄዱ ይሆናል። በሳምንቱ ተጠባቂ ጨዋታ በስታንፎርድ ብሪጅ ስቴዲየም ቼልሲ ቼልሲን ከአርሰናል የሚያገናኙ ጨዋታ የብዙሀንን ቀልብ ከወዲሁ ስቧል። ሁለቱም ክለቦች ባላቸው ወቅታዊ አቋምና በሳምንቱ አጋማሽ ደግሞ በቻምፒንስ ሊጉ ያሳዩትን አቋም ተመልክቶ በርካታ የእግር ኳስ ተመልካች ይህንን ጨዋታ ከወዲሁ ተጠባቂ አድርጎታል። በተለይም ደግሞ በሳምንቱ አጋማሽ በቻምፒንስ ሊግ በተደረጉ ጨዋታዎች አርሰናል በኤሚሬትስ ስቴዲየም ባየር ሙኒክን አስተናግዶ ማሸነፉን ተከትሎ እንዲሁም በማክሰኞ ዕለት ቼልሲ በስታንፎርድ ብሪጅ ባርሴሎናን አስተናግዶ ማሸነፋቸውን ተከትሎ ሁለቱም ክለቦች ለዋንጫ የሚያደርጉትን ፍክክር ከወዲው ፍክክር ውስጥ ለመግባት የሚያደርጉት ጨዋታ በመሆኑ ከወዲው ተጠባቂ ያደርገዋል። እንግዲህ የ13ኛ ሳምንት የእንግሊዝ ፕሪሚየር ሊግ ነገ ጅማሮን እያደርጋል። 12 ሰዓት ላይ ሶስት ጨዋታዎች የሚደረጉ ሲሆን እንዲሁም ምሽት ሁለት ሰዓት ከ30ና አምስት ሰዓት ላይ ሌሎች ጨዋታዎች ይደረጋሉ። 12 ሰዓት ላይ በሚ ደረጉ ጨዋታዎች እንግዲህ ሰንደርላንድ ቦርንማውዝን በሜዳው የሚያስተናግድበት ጨዋታ ተጠባቂ ይሆናል። ዘንድሮ አዲስ አዳጊው ሰንደርላንድ እያሳየ ያለው ወቅታዊ አቋም ባለፉት ጨዋታዎች እያሳየው ያለው በተለይም ደግሞ ከትላልቅ ቡድኖች ጋር የሚያደርጋቸው ጨዋታዎች ነጥብ የሚያስጥል ቡድንና በጣም ካደጉት ክለቦች አዲስ አዳጊ ከቻምፒዮንሺፑ ከመጡ ክለቦች ጠንካራው ቡድን ሆኖ የታየበት የውድድር ዓመት ነው እንግዲህ አስራ ሁለት ሰዓት ላይ በሜዳው ቡርን ማውዝን የሚያስተናግድ ይሆናል። በተመሳሳይ ሰዓት ሁለት ጨዋታዎች የሚካሄዱ ሲሆን ማንቸስተር ሲቲ ሊድስ ዩናይትድን የሚያስተናግድ ይሆናል። በተመሳሳይ ሰዓት ብሬንፎርድም ከበርንሌ ጋር የሚጫወቱ ነው የሚሆነው። ማንቸስተር ሲቲ እንግዲህ ዘንድሮ የፔፕ ጋርዲዮላው ማንቸስተር ሲቲ እያሳየው ያለው አቋም ባለፉት ጨዋታዎች እንግዲህ ተከታታይ ድሎችን ማስመዝገቡ የሚታወቅ ነው። በተለይም ግን በመጨረሻ በአስራ ሁለተኛ ሳምንት ጨዋታ በኒውካስትል ሁለት ለአንድ መሸነፉ የሚታወስ ነው። ይህ ጨዋታ እንግዲህ ለአርሰናል ና ለቼልሲ ጥሩ እፎይታ የሰጠ ይመስላል እንግዲህ ቼልሲ በርነል የማሸነፉ ይታወሳል። አርሰናልም በለንደን ደርቢ በሰፊ የጎል ልዩነት ወይም ደግሞ በሙሉ የጨዋታ ብልጫ ቶተናምን በሜዳው አስተናግዶ በኤብሪቼ ኤዜ ሃትሪክ ጎሎች እና በተጨማሪ ጎሎች አራት ለአንድ ማሸነፉ የሚታወስ ነው። ይህ የማንችስተር ሲቲ እንግዲህ በ12ኛ ሳምንት መሸነፉን ተከትሎ ደግሞ የ13ኛ ሳምንት ጨዋታ ከወዲሁ ተጠባቂ አድርጎታል። ለዋንጫ ፉክክሩ ሶስት ፈረሶች ች የሚሄዱ ሶስት ፈረሶች የሚፎካከሩበት የውድድር አመት መሆኑን ቀድሞ የሚታወቅ ቢሆንም ባለፉት ጨዋታዎች እንግዲህ የማንችስተር ሲቲ ወቅታዊ አቋም ወጥ አለመሆኑ ተከትሎ ከፉክክሩ ወጥቷል የሚሉ ብዙ የእግር ኳስ ተመልካቾች አስተያየታቸውን እየሰጡ ይገኛሉ። ይህ ጨዋታ እንግዲህ ፔፕ ጋርዲዮላ በሜዳው ሊድስ ዩናይትድን የሚያስተናግድበት ጨዋታ በጣም ተጠባቂ ነው። ምክንያቱም ማንቸስተር ሲቲ የነገው ጨዋታ ምንም ያህል ቀላል ቢሆንም ግን ከተጋጣሚው ወቅታዊ አቋም አንጻር በጣም ቀላል ጨዋታ እንደሚሆን ይገመታል። ካላቸው የሪከርድ አንጻርም ከ2020 በኋላ እንግዲህ ማንቸስተር ሲቲ በሊድስ ዩናይትድ ተሸንፎ የማያቅ መሆኑ እንዲሁም ባሸነፈባቸው ጨዋታዎች በሙሉ የበላይነት ማሸነፉን ተከትሎ በርካታ የማሸነፍ ግምቱ ወደ ማንቸስተር ሲቲ ሄዷል። ከዛ ባለፈ ግን ብዙዎች በማንቸስተር ሲቲ የሚያነሱት አንድ ነገር ቡድኑ በኤርሊንግ ሀላንድ ላይ ጥገኛ የሆነበትን ምክንያት ብዙዎቹ ያነሳሉ። ምክንያቱም ሃላንድ ጎል ባላስቆጠረበት ጨዋታ ሲቲ ሲቸገርና እና እንዲሁም ተከታታይ ሽንፈትን ሲያስተናግድ ተመልክተናል እና ከዚህ አንጻር የሲቲ ዋናው ዋናው ተጫዋች ወይም ደግሞ የቡድኑ ወሳኝ ተጫዋች ኤርሊንግ ሃላንድ በመሆኑ ጥገኛ ሆኗል የሚሉ አስተያየቶች ተበራክተዋል። ወቅታዊ አቋማቸውም እንግዲህ ሊድስ ዩናይትድ ወራሽ ቀጠና በ11 ነጥቦች 18ኛ ደረጃ ላይ መቀመጡን ተከትሎ ማንችስተር ሲቲ የነገውን ጨዋታ በቀላሉ በማሸነፍ ከተፎካካሪዎቹ ከቼልሲና ከአርሰናል ያለው ነጥብ ልዩነት ወደ አምስት እንዲሁም ከቼልሲ ያለው ነጥብ ልዩነት በመብለጥ ቀድሞ ስለሚጫወት ነገር በሁለት ነጥቦች በመብለጥ ሁለተኛ ደረጃ ላይ የሚቀመጥበትን ውጤት የሚያስመዘግብ ይሆናል ድል የሚቀናው ከሆነ። በተመሳሳይ እንደተጠቀስ ነው ብሬንትፎርድ በርንሊን የሚያስተናግድበት ጨዋታ ይጠበቃል። ምሽት ሁለት ሰዓት ከ30 የመርሲሳይዱ ክለብ ኤቨርተን በሜዳው ኒኳስል ዩናይትድን ያስተናግዳል። በዚሁ ምሽት ምሽት አምስት ሰዓት የመጨረሻ ጨዋታ የሚሆነው ዘንድሮ ወጥ የሆነ አቋምን እያሳየ የማይገኘው ቶተናም ሆስፐር እንግዲህ በሜዳው ፉልሃምን የሚያስተናግድበት ጨዋታ ተጠባቂ ያደርጓል። ያው ቶተናም ሆስፐር እንግዲህ ባለፈው በሳምንቱ አጋማሽ ወደ ፈረንሳይ አቅንቶ በቻምፒየንስ ሊጉ በፒኤስጂ እንግዲህ አምስት ለሶስት በሆነ ውጤት መሸነፉ የሚታወስ ነው። ዘንድሮም እንግዲህ በአስራ ሁለተኛ ሳምንትም ለለንደን ደርቢ ተጠባቂ በሆነ ጨዋታ ወደ ኤምሬትስ አቅንቶ እንግዲህ አራት ለአንድ በሆነ ውጤት መሸነፉ ይታወሳል። ተከታታይ ጨዋታዎችን ተሸንፎ ነው የነገውን ጨዋታ የሚያከናውነው። በዘንድሮ ፉልሃምም ማርኮ ሲልቫ ፉላም እንግዲህ ባደረጋቸው ባለፉት አምስት ጨዋታዎች በሶስቱ ተሸንፎ በሁለቱ ብቻ በማሸነፍ በ14 ነጥቦች 15ተኛ ደረጃ ላይ እንግዲህ መቀመጥ ይችላል። ቶተናም እንግዲህ ለዋንጫው ፉክክር ያን ያህል ተጠባቂ ባይሆንም ግን ለአውሮፓ መድረክ ፉክክሮች እንግዲህ ከአሁኑ የተጠናከረ ያለበትን ሁኔታ ባለፉት አምስት ጨዋታዎች በእርግጥ አንድ ጨዋታ ያሸነፈው የቶማስ ፍራንኩ ቶተናም ይህም ጨዋታ ከባድ ይሆኑበታል ብሎ ይጠበቃል። ምክንያቱም ከሜዳ ውጭ እንጂ በሜዳው ያለው የማሸነፍ ሪከርድ ያን ያህል ባለመሆኑ፣ በሜዳው ባደረጋቸው ስድስት ጨዋታዎች እንግዲህ ማሸነፍ እየቻለው በሁለቱ ብቻ መሆኑ ይህን ጨዋታ በጣም ተጠባቂ ያደርገዋል። ይህም ጨዋታ ነገ ምሽት አምስት ሰዓት በቶትናም ሆስፐር ስቴዲየም የሚከናወን ነው የሚሆነው። ከነጎሪያ በሚደረጉ ጨዋታዎች ማለትም እሁድ ላይ ሁለት ተጠባቂ ጨዋታዎች የሚከናወኑ ይሆናል በእርግጥ ሊቨርፑልም ካለው ወቅት በቃም የሊቨርፑል ጨዋታም ተጠባቂ ቢያደርገውም፣ ሞስት ኦፍ ግን የክሪስታል ፓላስ ከማንቸስተር ዩናይትድ እና ቼልሲ ከአርሰናል የሚያደርጉት ጨዋታ በጣም ተጠባቂ ናቸው። ያለፉትን ጨዋታዎች እንግዲህ ያለመሸነፍ ጉዞውን እያስቀጠለ የነበረው ማንቸስተር ዩናይትድ እንግዲህ በ12ተኛ ሳምንት መርሃ ግብሩ እንግዲህ በኤቨርተን አንድ ለዜሮ መሸነፉ ይታወሳል። ያዋ ጨዋታ እንግዲህ ሩበን አሞሪምም ሆነ ቡድን ተጫዋቾቹ በጣም ከፍተኛ ጫና ውስጥ የከተተ ጨዋታ ነው። ምክንያቱም ኦልሞስት ከሰባ ደቂቃዎች በላይ በጎዶሎ የተጫወቱት ኤቨርተኖች ይህንን ጨዋታ በበላይነት በሙሉ የጨዋታ ብልጫና በአሳማኝ በሆነ ውጤት ጨዋታውን አሸንፎ መውጣታቸው ይታወሳል። ያለፉትን ጨዋታዎች እንግዲህ ተከታታይ አሸንፎ አቻ ሁለት ጨዋታዎችን በተታይ አቻ ወጣው ማስተር ዩናይትድ የ12ኛ ሳምንት ጨዋታውን እንግዲህ የማሸነፍ ከፍተኛ ግምት ተሰጥቶት እንዲሁም ያንን ጨዋታ የሚያሸንፍም ከሆነ ደግሞ ለቶፕ ፎር ፍክክሩ ከወዲሁ ራሱን የሚያበቃበት ጨዋታ በመሆኑ ሳይጠበቅ ያንን ጨዋታ በመሸነፉ ና ውጤት በማጣቱ እንግዲህ ከባድ አጣብቅኝ ውስጥ የገባበት ጨዋታ ነው። ይህም ጨዋታ እንግዲህ ተጠባቂ በሆነ በ13ኛው ሳምንት ጨዋታ ክርስታል ፓላስ እንግዲህ በሰልሀርስት ፓርክ ስቴዲየም እንግዲህ ዩናይትድን ቀን ዘጠኝ ሰዓት ሲል የሚያስተናግድ ይሆናል። ለዘንድሮ ክርስታል ፓላሶች እንግዲህ በጣም አስደናቂ የውድድር አመትን እያከናወኑ ወይም እያካሄዱ የሚገኙ ክለቦች ከክለቦች ውስጥ አንዱ ነው። ባለፉት አስራ ሁለት ጨዋታዎች እንግዲህ አምስት ጨዋታዎችን በማሸነፍ ሁለት ጨዋታዎችን ብቻ በመሸነፍና ና አምስት ጨዋታዎችን አቻ በመጣት በሀያ ነጥቦች እንግዲህ አምስተኛ ደረጃ ላይ ነው የሚገኘው የኦልቨር ግላስነሩ ክሪስታል ፓላስ እንግዲህ በፕሪሚየር ሊግ ውስጥ እስካሁን ዝቅተኛ ሽንፈት ካስተናገዱ ክለቦች አንዱ ነው። ከአርሰናል አርሰናል አንድ ነው በዚህ የውድድር አመት በሊቨርፑል የተሸነፈውን ብቻ የተሸነፈው ከዛ ባነሰ ሁለት ጨዋታዎችን ብቻ እየተሸነፈ ብቸኛው ክለብ ክሪስታል ፓላስ ነው። ካላቸው ሁለቱ ክለቦች የሪከርድ አንጻርም ክሪስታል ፓላሶች የእሁዱን ጨዋታ የማሸነፍ ከፍተኛ ግምት ተሰጥቷቸዋል። ያለፈውን አመት የ2024/25 የአመት የውድድር አመትም እንደምንሳበው ሁለቱን ጨዋታ ዩናይትድ ማሸነፍ አልቻለም። በመጀመሪያው ጨዋታ ያለ ግብ አቻ ያጠናቀቁ ቢሆንም ሁለተኛውን ጨዋታ በጃማቴታ ሁለት ጎሎች ክርስታል ፓላሶች ሁለት ለዜሮ ዩናይትድን ማሸነፋቸው ይታወሳል። ከዛ ባለፈ እንግዲህ በዩናይትድ ለመጨረሻ ጊዜ ክርስታል ፓላስን ማሸነፍ የቻለው እንግዲህ በ2023/24 በካራባው ካፕ ጨዋታ 3 ለ0 ያሸነፈበት ጨዋታ ነው የሚጠቀሰው። ከዛ ባለፈ ከ2023/24 በኋላ ክርስታል ፓላስን ማሸነፍ አልቻለም ማንችስተር ዩናይትድ። የእሁዱም ጨዋታ እንግዲህ ካላቸው ሪከርድ አንጻር፣ ካላቸው ወቅታዊ አቋም አንጻር በጣም ተጠባቂ ጨዋታ ያደርገዋል። ይህንን ጨዋታ ክርስታል ፓላስ የሚያሸንፍ ከሆነ ነጥቡን 23 በማድረግ ከመሪዎቹ ጋር የሚጠጋበት ወደ አርሰናል የሚጠጋበት ከአርሰናል በስድስት ነጥብ እንዲሁም ከቼልሲ በኩል ነጥ ና እና ማንቸስተር ሲቲን በአንድ ነጥብ በመብለጥ እንግዲህ ደረጃውን ማሻሻል የሚችልበት ውጤት ይመዘገባል። በተቃራኒው ደግሞ ማንቸስተር ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ደረጃውን ወደ አምስተኛ ደረጃ የሚያሻሽልበት ትልቅ አድቫንቴጅ ይዞ ነው ወደ ሜዳ የሚገባው። በተመሳሳይ ሰዓትም ባይሆን 11 ሰዓት ከአምስት ላይ ሁለት ሶስት ጨዋታዎች የሚከናወኑ ይሆናል ዘንድሮ በጣም የውጤት አጣብቂኝ ውስጥ ወይም ደግሞ የውጤት ቀውስ ውስጥ የሚገኘው የአርነ ስሎቱ ሊቨርፑል እንግዲህ ከባድ ጨዋታ ነው የሚያስ የሚያካሄደው ከሜዳ ውጭ በማቅናት ወደ ለንደን አቅንቶ እንግዲህ ዌስት ሃም ዩናይትድን የሚገጥም ይሆናል። በእርግጥ ሁለቱም ክለቦች ዘንድሮ ያላቸው አቋም ዝቅተኛ በመሆኑ ጨዋታውን ሊቨርፑል የማሸነፍ ቅድመ ግምት ተሰጥቶታል። ነገር ግን ሊቨርፑል ደግሞ በዘንድሮ ውድድር አመት ካላቸው ወቅታዊ አቋም አንጻር በጣም ፈታኝ የሚሆን ጨዋታ እንደሚሆን ይገመታል። ካለፉት አስራ ሁለት ጨዋታዎች እንግዲህ ዘጠኙን መሸነፍ ችሏል ሊቨርፑል። ይህ ማለት በክለቡ ታሪክም ከባዱ የመጥፎ ወይም ደግሞ የሽንፈት ሪከርድ ሆኖ ተመዝግቧል። ዌስትሃሞችም እንግዲህ ዘንድሮ በጣም አሰቃቂ የሚባለውን የውድድር አመት እያሳለፉ ነው የሚገኙት። እነ ኑኖ ማኑ ግራሃም ፖተርን በማሰናበቱ እንግዲህ አዲሱን ኑኖ ኤስፒሪቶ ሳንቶን እንግዲህ በአሰልጣኝነት ቀጥረው ውድድራቸውን እያከናወኑ ነው የሚገኙት። ባለፉት አምስት ጨዋታዎች እንግዲህ ሁለቱን ብቻ ነው ማሸነፍ የቻሉት። እንዲሁም 11 ጨዋታዎችን ያከናወኑት ዌስታም ዩናይትዶች 12 ጨዋታዎችን ያከናወኑት ዌስታም ዩናይትዶች በ11 ነጥብ 17ኛ ደረጃ ላይ ነው የሚገኙት። ይህም ጨዋታ እንግዲህ በተለይም ደግሞ ሊቨርፑል ካለበት የውጤት ማጣት ለመውጣት የሚያደርገው ከባድ ጨዋታ ነው። ሁለቱ ክለቦች ባለፈው አመት በተገናኙበት ጨዋታ እንግዲህ የመጀመሪያውን ጨዋታ ሊቨርፑል በሰፊ የጎል ልዩነት ማሸነፉ የሚታወስ ነው። ሁለተኛውንም ጨዋታ እንግዲህ ሁለት ለአንድ በሆነ ውጤት ማሸነፉ የሚታወስ ነው። ካላቸው ሪከርድ አንጻር ሊቨርፑል የተሻለ የማሸነፍ ቅር መግመት ቢሰጠውም ዘንድሮ ካለባቸው የስኳድ ምንም ያህል የስኳድ ዴብዝ ኖሮት ምንም ያህል በጣም ጠንካራ ተጫዋቾች ቢኖሩትም ሊቨርፑል ዘንድሮ ፓተርኑን ያላገኘ እስካሁን ኬሚስትሪውን በተለይም በማጥቃት ረገድ ኬሚስትሪውን ያላገኘ ክለብ ሆኖ ይገኛል። በተለይም ደግሞ የሞሐመድ ሳላ ወቅታዊ አቋም መዋዠቅ እንዲሁም የአሌክሳንደር ኢዛክ ወደ አቋም አለመመለስ፣ ፊት አለማድረግ፣ ከክለቡ ጋር ከቡድኑ ጋር አለመጣጣም ና የፍሎሪያን ቪርቲዝም እንግዲህ እስካሁን አለመዋሀድ ክለቡን ከድጡ ወደ ማዋጡ እንደሚባለው በጣም ከፍተኛ የውጤት ማጣት ውስ ከቱታል ይህም ጨዋታ በሁለቱም ክለቦች መካከል ተጠባቂ የሚያደርገው ጨዋታ ነው። ምሽት ከሚካሄዱ ጨዋታዎች መካከል እንግዲህ በሳምንቱ ተጠባቂ ጨዋታ የሚሆነው ቼልሲን ከአርሰናል የሚያገናኘው የለንደን ደርቤ ጨዋታ ነው። እንግዲህ ይህ ጨዋታ በጣም ብዙ ምልከታዎች ይኖሩታል። ከዛ ውስጥ አንዱ ዋናው ሁለቱም ክለቦች አንደኛ ና ሁለተኛ ደረጃ ላይ በመቀመጥ ነው ይህንን ጨዋታ የሚያካሄዱት። የነጥብ ልዩነታቸው እንግዲህ ስድስት ነጥብ ነው። ይህን ጨዋታ ቼልሲ የሚያሸንፍ ከሆነ በሜዳውም እንደማድረጉ መጠን፣ ይህን ጨዋታ የሚያሸንፍ ከሆነ ነጥብን ወደ ሶስት በማጥበብ ከተከታዩ አርሰናል በሶስት ነጥብ አንሶ እንግዲህ ሁለተኛ ደረጃ ላይ የሚቀመጥ ይሆናል። አርሰናል በበኩሉ እንግዲህ በርካታ የሚባሉ ተጫዋቾችን ከጉዳት እያገኘ የሚገኝበት ሁኔታ ላይ ያለው፣ በተለይም ደግሞ በባለፈው በባቢ ቻምፒዮንስ ሊግ ጨዋታው ተቀይሮ የገባው ማርቲን ኦዴጋርድ፣ እንዲሁም ኖኒ ማዱዌኬ በደርቢውም ጨዋታ ዝግጁ እንደሆኑ አሰልጣኙ አመላክተዋል። እንግዲህ ከዛ ባለፈ ሊሃንድሮ ቱሳድ በቻምፒዮንስ ሊግ ጨዋታ መጎዳቱን ተከትሎ እንግዲህ ለደርቢው ጨዋታ የመድረሱ ጉዳይ አጠራጣሪ ነው እየተባለ ይገኛል። ከዛ ባለፈ ጉዳት ላይ የነበሩት እነ ቪክቶር ዮኬሬሽ መሆኑ ሌሎች ተጫዋቾች ከጉዳታቸው በማገገም ለለንደን ደርቢው ጨዋታ የመድረሳቸው ጉዳይ በጣም ከፍተኛ መሆኑን በለንደን የሚገኙ የመገናኛ ብዙኃኖች እያመላከቱ ይገኛሉ። በቼልሲ በኩል እንግዲህ ወሳኝ ተጫዋቻቸው ኮል ፓልመር እንግዲህ ወደ ጨዋታ ይመለሳል የሚሉ መረጃዎች በስፋት እየተዘገቡ ይገኛል። በተለይም ደግሞ ከጉዳት በማካገግሞ ከዛ ያገረሸበት ተጫዋች ሆኗል። በተለይም በቤት የተጎዳው ኮል ፓልመር ከጉዳቱ በማገገም ፊት ሆኖ ለጨዋታ ኦልሞስት ቀርቦ በነበረበት ሰዓት እንግዲህ ቤት ውስጥ ባጋጠመው ጉዳት ምክንያት ለሶስት ጨዋታዎች እንደሚያመልጡት አሰልጣኝ ኤንዞ ማሬስካ ገልጸው የነበረ ቢሆንም እንግዲህ በአፋጣኝ እያገገመ እንደሚገኝና ና ከቡድኑም ጋም ባለፉት ቀናት ልምምድ እያከናወነ እንደሚገኝ እየወጡ ያሉ መረጃዎች ያመለክታሉ። ከዚህ አንጻር ኮል ፓርመርም እንግዲህ ለደርቢው ጨዋታ እንደሚደርስ የወጣ በስፋት እየወጡ ይገኛሉ እንግዲህ በ2ከ2021 22 ላይ በኤምሬስ ሁለት ለዜሮ ካሸነፈው በኋላ ቼልሲ እንግዲህ አርሰናልን አሸንፎ አያውቅም። ይህም ይህም ሪካርድ እንግዲህ ጨዋታውን ተጠባቂ ከሚያደርጉ ሁነቶች አንዱ ነው። ምክንያቱም ባለፉት ዓመታት እንግዲህ የበላይነቱን ወስዶ ኦልሞስት በተለይ በሁሉም በለንደን ክለቦች ላይ የበላይነቱን ወስዶ እየመራ የሚገኘው አርሰናል አሁንም መሪነቱን ለማስጠበቅ ነው ወደሜዳ የሚገባው። በተለይም ደግሞ በዘንድሮ ውድድር ዓመት ለዋንጫው ካለው ፉክክርና በሁሉም መድረክ በአውሮፓ በሚገኙ መድረኮች እንግዲህ ትልቁ ክለብ የሚባለው በአሁኑ ሰዓት አርሰናል እንደመሆኑ መጠን ይህን ጨዋታ የማሸነፍ ቅድመ ግምት የሚሰጠው አርሰናል ቢሆንም ቼልሲ ባለፉት ጨዋታዎች እንግዲህ በሊጉም ሶስት ተከታታይ ጨዋታዎችን ማሸነፉን ተከትሎ ከዛ ባለፈ ደግሞ በቻምፒንስ ሊጉም ባርሴሎናን ያሸነፈበት ጨዋታ በጣም አሳማኝ በመሆኑ ይህን ጨዋታ በጣም ተጠባቂ ያደርጓል። ይህ ጨዋታ እንግዲህ በስታንፎርድ ብሪጅ ስቴዲየም ምሽት አንድ ሰዓት ከሰላሳ የሚከናወን ይሆናል በአርሰናል በኩል እንግዲህ ከቪክቶር ዮኬርሽ በተጨማሪ ጉዳት ላይ የሚገኘው ካይ ሀቨርትስ እንግዲህ ያን ያህል የመመለስ እድሉ ጠባብ ነው ምክንያቱም ኦልሞስት ለሁለት ወራት ከሜዳ ርቋል የተባለው ካያበርስ ግን አንዳንድ እየወጡ ያሉ መረጃዎች ከቡድኑ ጋር ልምምድ እየሰራ እንደሚገኝ በግሉ በግሉ ልምምድ እየሰራ እንደሚገኝና ና ከቡድኑ ጋርም በቅርቡ ልምምድ እንደሚሰራ እየወጡ ያሉ መረጃዎች ያመላክታሉ የጉዳት ዜናዎቻቸው ሁለቱም ተጨማሪ የሚባል በተለይም ደግሞ በቼልሲ በኩል አዲስ የሚባል ጉዳት ባይመዘገብም የኮል ፓልመር መመለስ እንግዲህ ለቡድኑ በማጥቃት ረገድ ትልቁን ሚና ይጫወታል የሚል ግምቶች እየወጡ ይገኛሉ። እንግዲህ ኤንዞ ማሬስካ እንግዲህ ከባርሳው ጨዋታ በኋላ ለለንደን ጨዋታው ዝግጁ እንደሆኑና ይህንም ጨዋታ በማሸነፍ እንግዲህ ያላቸውን የነጥብ ልዩነት በማስፋት እንዲሁም ለዋንጫው ከሚገመቱ ክለቦች አንደኛው እንደሚሆን እንግዲህ ክለቡ ከወዲሁ ፍንጭ ሰጥቷል። እንግዲህ ይህም ጨዋታ በጣም ተጠባቂ ጨዋታ ነው። ባይዘዌ ይህንን ጨዋታ በሊግ ወሬ ፖድካስታችን በቀጥታ ስርጭት ወደ እናንተ ከተጋባዥ እንግዳ ጋር የምናደርስ መሆኑን ከወዲሁ ለማሳወቅ እንወዳለን። ያው የሁለቱ ጨዋታ በጣም ተጠባቂ ከመሆኑ አንጻር እንግዲህ በቼልሲ በኩል እንግዲህ ከማንችስተር ዩናይትድ ወደ ቼልሲ በዝውውር ያመራው አሌሀንድሮ ጋርናቾ ናቸው እንግዲህ አንድ መቶኛ የፕሪሚየር ሊግ ጨዋታውን የሚያከናውን ይሆናል። ከዛ በተጨማሪ በአርሰናል በኩል ኢሳን ኒዋኔሪ እንግዲህ ሀምሳኛ የአርሰናል በአርሰናል ቤት ሀምሳኛ ጨዋታውን የሚያከናውን ይሆናል። ይህ ጨዋታ በጣም ተጠባቂ ከሚያደርጓቸው መካከል አንደኛው ይህ ቁጥር ነው። ከዛ ባለፈ በተለይም ደግሞ በመከላከል ረገድ እየሳሳ ነው እየተባለ የሚገኘው የአርሰናል በተለይም ደግሞ ማጋሌሽን ያጣው የአርሰናል የተከላካይ መስመር ከዛ ባለፈ ጠንካራ የሆነ አሁንም ቢሆን ካለ ማጋሌሽ ብቁ የሆነውን የተከላካይ መስመር እያሳየን ይገኛል። በተለይም ደግሞ በቻምፒዮንስ ሊግ ሆነ በለንደን በተለይም በለንደን ጨዋታው ከሂንካፔ በቦታው እያሳየው የነበረው አቋም በጣም በበርካታ የእግር ኳስ ተመልካቾች ዘንድ አድናቆትን እያስቸረው ይገኛል። በተለይም ደግሞ በቻምፒዮንስ ሊጉ ከባየር ሙኒክ ጋር በነበረው ጨዋታ ደግሞ በቦታው የተሰለፈው ሞስኬራ በጣም ከፍተኛ የሆነ ብቃቱን በማሳየት የተጫዋቹን ወይም ደግሞ የጋብሪኤል ማጋሌስን ጉድለት እንዳያጠያይቅ ወይም ደግሞ ጥያቄ ውስጥ እንዳይፈጥር እያደረገ ይገኛል። በሁለቱም በኩል እንግዲህ በመሀል በኩል እንግዲህ ካሴዶ ተመልሶ ወደ ሜዳ የሚገባበት ጨዋታ ነው። ከዛ ባለፈ እንደነ ኤስቴቫዮ እንደነ ቡካዮ ሳካ በተለይም ደግሞ እነ ሳንቶስ የመሳሰሉ በጨዋታው ላይ ልዩነት ፈጣሪ የሚባሉ ተጫዋቾች እንግዲህ በመኖራቸው የለንደን ደርቢ የዘንድሮውን የለንደን ደርቢ ጨዋታ በጣም አጓጊ ና ተጠባቂ አደ እንግዲህ ይህ ጨዋታ ቀደም ብለን እንደጠቀስ ነው እሁድ ምሽት አንድ ሰዓት ከሰላሳ ሲል በስታምፎርድ ብሪጅ ስቴዲየም የሚከናወን ይሆናል። ይህን ጨዋታ በቀጥታ ወደ እናንተ የምናደርስ ይሆናል። አብሮነታችሁን ከኛ ጋር እንድታሆኑ ሰብስክራይብ ና ላይክ እያደረጋችሁ እንድትቆዩን ከወዲሁ የአክብሮት ጥያቄያችን እናቀርባለን። የነበሩን የቅድመ ዳሰሳ ትንተናዎችን ይመስሉ ነበር። በእሁድ በተጠባቂ ጨዋታ በላይቭ ስትሪም ከእንግዳ ጋር ተመልሰን እንገናኛለን። መልካም ጊዜ